ጠቅላይ ሚኒስተር አብይ አህመድ ንግግርን ቅዥት ነው ያለችው ኤርትራ መሪዋ ወደ ግብፅ አቅንተዋል። ጠቅላይ ሚኒስተር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ቅዥት ነው ስትል ያጣጣለችው ኤርትራ መሪዋ ወደ ግብፅ ማቅናታቸው ተገልጿል። ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን፣ እንደምንላችሁ አላችሁ። የዕለቱን የዜና አወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጅ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። አሰብን በሴራ የተወሰደ የኢትዮጵያ ቅርስ ነው ሲሉ ጄኔራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑን ጄኔራል ባጫ ደበሌ በትግረኛ ቋንቋ ባሰፈሩ ጽሁፍ ጠቅላይ ሚኒስትር አብይ አምር ከፕሬዝዳንት ኢሳያስ ጋር በሚሊየም አዳራሽ በተካሄደው አንድ ዝግጅት እኔና ኢሱ የምንጋራው አሰብ ነው ማለታቸውን አስታውሳለሁ ብለዋል። በዚህም ጉዳይ የዜና ትንታኔ ያካተናል፣ ቆይታቸው የምሰሙት ይሆናል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 ኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መረብ በማክበር የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድ ሀገር ግዛት ወይም ሀብትን የመጠቀም መብት የለውም በሚል መልእክት አስተላልፈዋል። አሰብ በሴራ የተወሰደ የኢትዮጵያ ቅርስ ነው ሲሉ ባጫ ደበሌ ተናገሩ። በኬንያ ኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጄኔራል ባጫ ደበሌ በትግረኛ ቋንቋ ባሰፈሩት ጽሁፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ኢሳያስ ጋር በመሆን በሚሊኒየም አዳራሽ የተካሄደው አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብ ነው ማለታቸውን አስታውሰዋል። ጄኔራሉ አክለውም ፕሬዚዳንት ኢሳያስም ይህንን ሀሳብ እጃቸው ግንባራቸው ላይ በማድረግ በመደገፍ ምልክት አሰብ ለኢትዮጵያ ህዝብ ለማካፈል እንደሚስማ ተቋሙ ገልጸው ነበር ብለዋል በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አጀንዳ አይደለም ሳይሆንም ከዚህ ቀደም በሁለቱ መሪዎች መካከል መግባባት የተደረሰበት እንደሆነ ጄኔራሉ ተናግረዋል በመጨረሻም አሰብን ባሻጥር የተወሰደ ኢትዮጵያ ሀብትና ቅርስ ነው ሲሉ ጽሁፋቸውን ደምድመዋል እንደ ኢሮፓ አቆጣጠር በ2018 በኢትዮጵያና ና በኤርትራ መካከል ታሪካዊ ሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ ህዝብ ለህዝብ ግንኙነት ኢኮኖሚ ትስስር ለመፍጠር ተስፋ ተጥሎበት ነበር በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን በሚሊኒየም አዳራሹ ዝግጅቱ የዚሁ አካል ነበር። በወቅቱ በነበሩበት ይፋዊ መድረኮች ላይ ሁለቱም መሪዎች ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚ ትብብር በስፋት ተናግረዋል። ይሁን እንጂ ጄኔራል ባጫ የጠቀሱት እኔና እሱ የምንጋራው አሰብ ነው የሚለው የጠቅላይ ሚኒስትሩ ንግግር ሆነ ፕሬዝዳንት ኢሳያስ ይሁንታ በይፋ የተላለፈው የሚዲያ ዘገባዎች ውስጥ ተመዝግቦ አይገኝም ብለዋል። ይህ ምናልባት በዝግ ወይም መደበኛ ባልሆኑ ውይይት የተባለ ሊሆን እንደሚችል ግምት ስህተቶች ይኖራሉ፣ ነገር ግን በይፋ የተረጋገጠ መረጃ አይደለም ብለዋል። የኤርትራው መንግስት የአሰብን ጨምሮ ሁሉም የወደብ ከተሞች የግዛት የማይገሰስ አካል መሆናቸው የሉዓላዊነት ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ይገልጻል። የጄኔራል ባጫ ንግግር ተከትሎ ኤርትራ በበኩሏ የተሰጠ ይፋዊ ምላሽም የለም። ወደ ሁለተኛ ዜና ትንታኔያችን ስናልፍ የጠቅላይ ሚኒስትር አብይ አህመድ ንግግር ቅዥት ነው ያለችው ኤርትራ መሪዋ ወደ ግብፅ አቅንተዋል። የጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ቅዥት ነው ስትል ያጣጣለችው ጎረቤት ሀገር ኤርትራ መሪዋ ወደ ግብፅ ማቅናታቸው ተገልጿል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና የአሰብ ቅዥት ከጊዜ ወደ ጊዜ የተባባሰ ይመስላል በማለት የኢትዮጵያ መንግስት ሲሆነ ጅሉ ፕሬዚዳንት ኢሳያስ አፈወርቅ አብርሃ ደግሞ ወደ ግብፅ ተጉዘዋል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸው ተከትሎ የኤርትራ ማስታወቂያ ሚኒስትር ምላሽ ሰጥተዋል። በሌላ በኩል ፕሬዚዳንት ኢሳያስ አፈወርቂ አብርሃ ለአምስት ቀን ይፋዊ የስራ ጉብኝነት ዛሬ ሐሙስ ጥቅምት 22/2018 ዓ ም ረፈር ላይ ወደ ግብፅ ካይሮ ተጉዘዋል። አቶ የማነ ገብረ በኤክስ ገጻቸው ላይ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ አቀንተዋል። የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉም አስፍረዋል። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል የፕሬዝዳንት ኢሳያስ አፈወርቅ አብርሃ የግብፅ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ የብልጽግና ፓርቲ የአሰብ ቅዠት ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል። የቅርብ ጊዜው የህመሙ ተቀጽላ የህዝብ ቁጥር ብዛት ላይ እያተኮረ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ በህዝብ ተወካይ ምክር ቤት ጥቅምት 18 2018 ዓ ም ህዝብ ተወካይ ምክር ቤት በሰጡት ማብራሪያ ላይ መንግስታቸው የቀይ ባህር ጉዳይ ህጋዊ ታሪካዊ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አረጋግጠው በህዝብ ፊት ተናግረዋል ኢትዮጵያ ቀይ ባህር ያጣችበት መንገድ ህጋዊ ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤትም ወይም በህዝብ ኢትዮጵያ በህዝብ ውሳኔ ላይ ያልተሳተፈች እንደሆነ ጠቅሰዋል ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገነቡበትም ካቢኔው አያውቀውም እንዴት እንዳጣን የሚያስረዳ አንድ ገጽ ወረቀት ማግኘት አልተቻለም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀ ይችላል እንደማታየው ገልጸው ነበር። የኤርትራ ማስታወቂያ ሚኒስትር በበኩላቸው ጥቅምት 19 2018 ዓ ም በኤክስ ገጻቸው ባሰፈሩ ጽሑፍ እንደተነገረው ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዘውም ይህ የብልጽግና የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ከሰዋል። በመሆኑም በምክር ቤቱ በነበረው ንግግር አሰብ ከተሳካ በድርድር ካልሆነ ወታደራዊ ወረራ ስለመያዝ ተነስቷል ሲሉ አቶ የማነ የማነ ገብረ መስቀል የጠቅላይ ሚኒስትሩ ንግግር ኮንነዋል። አብይ፣ መንግስታቸው የባህር በር ማግኘት ጥያቄ በህጋዊ በንግግር ሊፈታ ይችላል የሚለው ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ብለዋል። አያይዘውም ዓለም አቀፋዊ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማግልም ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓና ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ ቀይ ባህር አክሰስ ጉዳይ ቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለ ሆነ እባካችሁ ሽምግልና መፍትሄ አምጡልን ብለዋል። ዓለም አቀፋዊ ማህበረሰብ እናሸማግላቸው፣ ሰላም ያስፈልጋል እያለ ማዘናጋት አካሄድ የሚከተል ሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። የኤርትራ ማስታወቂያ ሚኒስተር በሰጡት ምላሽ በታሪክም የቅኝ ግዛት መታበይ ምክንያት ገጽታ እንዲላበስ ይደረጋል፣ ከፍተኛ ተልዕኮ አለን፣ ስልጣኔ ግብ አለን ይባላል ብለው አጣጥለውታል። የብልጽግና የቂላቂልነት አካሄድ በዘመናዊ ታሪክ ተሸምቶም አይታወቅም ከማጨርበር ሚዛን ልኬትም በላይ ነው ሲሉ አክለዋል። አብይ ቀይ ባህር በአንድ ቀን አንመልሰውም በአንድ ቀንም አላጣናም በተፈጥሯዊ ሂደት ተከትሎ ይሄዳል ብለዋል። ኢትዮጵያ ቀይ ባህር ያጣችው በሰላሳ ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም ሲሉ አክለዋል። ከማንም ጋር የመዋጋ ፍላጎት የለንም ያለው ጠቅላይ ሚኒስትር አብይ አህመድ ውጊያ ከተነሳ ውጤቱ ግልጽ ነው ከዚያ በኋላ እየያ አይሰራም አሁን አለመጀመር ማለት ነው በማለት አስጠንቅቀዋል። ክፍለውም በሚሊዮን ፐርሰንት እርግጠኛ ነን ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ እየተካረረ በመጣው ኢትዮጵያና ኤርትራ የቃላት ውጊያ ቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኗል። የትግራይ ጦር ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሯል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴው ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሌን የጀመሩ ሶስትዮሽ መመስረታቸው የጋራ ትብብር መመስረታቸው፣ ይታወቃል። በኢትዮጵያና በግብጽ መካከል ያለው 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናት አማካኝነት በኢትዮጵያ ላይ የምታቀርበው ክስ አጠናክራ ቀጥላለች።